አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናል ቤተሰቦች እንደምን አላችሁ በያላችሁበት ያላህ ሰላምና እዝነት በእናንተ ላይ በዛሬው ፕሮግራማችን የምናየው የሞተን ሰው በህልም ማየት የታላቁን የህልም ፍች ሊቅ ሙሐመድ ብን ሲሪን ረሂመሁላህ የህልም ፍቾች በዝርዝር እናያለን አብራችሁ ይ ወደ ህልም ፍች ዝርዝር ከማለፋችን በፊት አንድ ማወቅ ያለባችሁ ነገር አለ በኢስላም ሁሉም ህልም ትርጉም የለውም። አንድ ህልም ብቻ ነው ትርጉም ያለው፣ ሩእያ ይባላል። እሱ እንደምታውቁት በኢስላም ህልም በሶስት ይከፈላል። ከጌታችን አላሁ ስብሐነሁ ወተዓላ የሆነ ሩእያ፣ እንዲሁም ከሰይጣን የሆነ እንዲሁም ሐዲሱን ነፍስ የምንለው ከነፍስያ የሚመነጭ ነው። ስለዚህ ትርጉም ያለው ሩእያ ብቻ ነው። ሩእያ ይህ ህልም ከጌታችን አላሁ ስብሐነሁ ወተዓላ ለምእመኑ እንደየምሥራች ወይም እንደማስጠንቀቂያ የሚላክልን ነው። ይህ ህልም ግልጽ ነው። ህልሙን በደንብ ማስታወስ እንችላለን። በቅደም ተከተል ነው የምናል። ስንነቃም ስነቃም ሰላምና መረጋጋት ይሰማናል። ይህ ከጌታችን አላሁ ስብሓነ ወተዓላ የተላከልን ህልም ነው፣ ፍችም አለ። ሁለተኛው ከሰይጣን የሆነ ህልም፣ ይህ ሰዎችን ለማሳዘን ወይም ለማስፈራራት ወይም ፖን ተብሎ በእምነታቸው ላይ ጥርጣሬ ለመጣል ከሰይጣን የተላከ የህልም አይነት ነው። ይህ ህልም ታላቁ ነቢይ ነብዩ ሰለላሁ ዐለይሂ ወሰለም እንዴት መጠበቅ እንዳለብን አስተምሮናል። ቀለል አርግን በግራ ጎናችን ሶስት ጊዜ መተንፈስ፣ አውዙ ቢላሂ ሚን ሸይጣኒ ረጅም በማለት ከተረገመው ሰይጣን መጠበቅ እንዲሁም የተኛንበትን ጎን ቀይረን መተኛት፣ ከተቻለ ሁለት ረከዓ ሶላት ተነስተን መስገድ። ዋናው ነገር ደግሞ ይህንን ያየነውን ክፉ ሕልም ለማንም ሰው አለመናገር። ይህን ካደረግን በአላህ ፍቃድ ህልሙ አይጎዳ። ሶስተኛው ሀዲሱን ነፍስ የምንለው ነው፣ የነፍሲያ ወሬ ነው። ይህ ቀን ያደረግነው እንደገና ሌሊት መርገም ነው። ምንም አይነት ትርጉም የለውም፣ ችላ ልንለው ይገባል። አሁን ወደ ዋናው ሕልማችን እንገባለን። የሞተን ሰው በህልም ማየት። አንድን የሞተን ሰው ፈገግ ብሎና ተደስቶ እንዲሁም አዲስ ልብስ ለብሶ በተለይ ነጭና አረንጓዴ ልብስ ሰፊና ብርሃናማ ቦታ ላይ ካየኑ ሟቹ በዛኛው ዓለም በመልካም ሁኔታ ላይ እንዳለ ትልቅ የምስራች ምልክት ነው። ነገር ግን አንድ የሞተ ሰው እያለቀሰና ተጎሳቁሎ እኛን እርዳታ እየጠየቀ በመጥፎ ሁኔታ ላይ ካየኑ ይህ ሰው በአስቸኳይ ዱዓ ያስፈልገዋል። ለዚህ ለሞተ ሰው ዱዓ ማድረግ እንዲሁም አንድ የሞተ ሰው ገንዘብን፣ ልብስን ወይም ማንኛውንም ጥሩ ነገር ሲሰጠን ካየ ይህ መልካም የሆነ ህልም ነው። አላሚው ያልታሰበ ርዝቅን፣ እውቀትን፣ በረካን ማግኘቱን ያበስራል። ነገር ግን አንድ የሞተ ሰው በህልማችን መጥቶ ና ከኔ ጋር እንሄድ ብሎ እሱን ተከተለን ወደ ማናቀው ቦታ የሚሄድ ከሆነ ይህ መጥፎ የሆነ ህልም ነው። ህልፈተ ሕይወትን ወይም የሞት መቃረብን ያመለክታል። ነገር ግን ያን ሰው እየተከትለን ማንሄድ ከሆነ አልሄድም ብለን ከቀረ ከከባድ አደጋ መትረፍን፣ ከህመም መትረፍን፣ ከሞት መትረፍን ያበስራል።